አንቺም ጋር ሰዎች እየመጡ አይሆን ነገር እየነገሮች ነው፣ እኔም ጋር ሰዎች እየመጡ በመሃላችን አይሆን ነገር እየነገሩ፣ ሄርሜላ የምትባለዋ ልጅ ከሱ ከሷ እስካልተለየች ድረስ እች ልጅ አሁን ምንም አይነት ብንሄድ፣ ሰማይ ዝቅ አርገን ምድር ከፍ አርገን ብናወራላት እሺ ልትለን አይደለም። ምክንያቱ ቅሌት፣ አቤት ውርደት! እንደው አታዋርድኝ እናንተ፣ ይቺ ሄርሜላ የምትባል ሴትዮ አልኩ። ይቺ ሄርሜላ የምትባልች ከሱ ህይወት ካልወጣች ወይም እሱ ከሷ ህይወት ካልወጣ ሰማይ ዝቅ ቢል መሬት ከፍ ቢል ሩታ እርቃ አታወርድ። ምክንያቱም ተጎርታለች ብለዋል ማለት ነው። እንግዲህ ያለውን ቅጭ ቅጩ ትናንትና ተናግሯል ማለት ነው። የተናገሩት የፈረጁ አባትም የቢኔ አባትም ተናግሯል ማለት ነው። እኔ ግን በጣም የገረመኝ አቤት ወርደት፣ እንደ እንደ አንዳች ነገር ያዋርድሽ ስምሽ እኮ ይቺ ሄርሜላ የተባለች ተብለሽ እኮ በአባቶች ተጠራሽ። አንቺ ውርደታም አንቺ ቅሌታ ማለት ነው። እንደው በጥሩ ነገር በአባቶች ልትመረቂ ስምሽ ቢጠራ ምን ነበር? አንቺ ባለቄ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው ደግሞ ጋሽ ያልቅበት ትላንትና በተናገረው በአንቺም በኩል ሰዎች እየመጡ ያልሆኑ ነገር እየነገሩች ነው። በእኔም በኩል ሰዎች እየመጡ ያልሆነ ነገር እንደው አንተ ሰውዬ ማለት ነው፣ አንተ አስመሳይ ማለት ነው። ወደ ሩታ የሚሄዱት የማን አሸርጋዶች ናቸው? የማን ዘበኞች ናቸው? ወደ ሩታ እየሄዱ ፍቺው እንደዚህ አድርጊው፣ በዚህ ወጥሽ፣ በዚህ ግቢ፣ ልክ እንዳንተ በሪሞት እንትን እንደሚሉ እንደሚያሽከረክሩ እሷን ለማሽከርከር ሲፈልጉ ልክ ልካቸውን ነግራ ትሸኛቸዋለች። ነገር ግን ከማን በኩል የመጡ ናቸው? ኧረ አንተ ሰውዬ ተው ተው፣ ማስመሰልህ ልክ በልክ አድርገው። ቤተሰብ ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ እነሱ ባዝረጠረጡ ስልክ እኛም ከማዝረጥረጥ ወደኋላ አንልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ እወዳችኋለሁ ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆ ነው። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላይ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶች። ይ ላይክ አድርጉት፣ ዳውሎድ ካረኩት በኋላ ከማለት እንትኑ የቪዲዮን ጥራቱ ስለሚቀንሰው፣ እኔ ስልኩ ምን እንደነካው አላውቅም። ብቻ እንደዚህ ሲሰራው ምንም አይነት ብዥታ የለውም። ልክ ዳውንሎድ ካረኩት በኋላ የቪዲዮ ጥራቱ ይቀንስብኛል ማለት ነው። ሶ ቪዲዮ ጥራት ከሌለው ደግሞ ዩቲውብ ሼር አያደርግም ማለት ነው። እናንተ ደግሞ ሼር እንዲያደርገው ላይክ አድርጉልኝ። ላይክ ሳታደረጉ እንዳትወጡ። ባይመቻችሁን ቪዲዮ ማለት ነው። በእርግጥ ይረብሻል። ቪዲዮ በጣም ብዥታ ስላለበት ይረብሻል ማለት ነው። ለቪዲዮ ጥራት እንግዲህ በጣም ይቅርታ አዎ፣ በካሜ ካሜራ የቀረጽ ጥምቀት ጥሩ የሆነ ወይም ደግሞ በአይፎን የቀረጽ ጥምቀት ጥሩ የሆነ ቪዲዮ እናሳያችኋለን ማለት ነው። አሁን ደግሞ የማዳም ሸቃላ ስለሆንን ባለን እንትን ስልክ ነው የምንቀርጸው ማለት ነው። የእውነት ይህ ስልክ ምን እንደነካ አላውቅም። አንድ ጊዜ ጥራት ያለው ቪዲዮ እንትን ይልኛል አንድ ጊዜ ደግሞ የተበላሸ ቪዲዮ ይለቅልኛል ማለት ነው። እንግዲህ ምንም ማድረግ አልችልም ማለት ነው። ቤተሰብ እንደምንም እየተቸገራችሁ ላይክ፣ ሼር፣ ሰብስክራይብ አድርጎልኝ ነው ምለው ማለት ነው። ወደ መጣሁበት ወደ ገደለው ስገባ እንግዲህ ትናንትና። ፈረጁ ቤት የፈረጁ አባትና የቢኒ አባት መተው ነበር። ከዚህ በፊትም እንግዲህ ሽምግልና ሂዱ ብሎ ቢኒ በጠየቃቸው መልኩ ሩታ ጋር ሄደው እንግዲህ ያለውን ነገር ተናግረዋል ማለት ነው። ሩታ የተናገረችውን ነው የተናገሩት ማለት ነው። በዚህ አጋጣሚ እንግዲህ የሩታዬ ንግግርም መስክረዋል ማለት ነው። ሩታ የምትናገራቸው ቃላቶች ጠጠር ያሉናቸው ናቸው ብሏል ማለት ነው። በዚህ አጋጣሚ የሩታ የንግግር ችሎታዋም ተመስክሮላታል። እንደው በጋሽ አልቅበትን ብቻ በኦዲንሶቿም ሳይሆን በአባቶችም ጭምር ትንትን ማለት ተመስክሮላታል ማለት ነው። ይህን የጀግና ማለት ነው እንዶ እንዳሉት ከሆነ እቺ ሄርሜላ የምትባል አቤት፣ አቤት፣ አቤት ቅሌት እንዶ አታዋርደኝ ማለት አሁን ነው። እቺ ሄርሜላ የምትባል ሴት ከህይወቱ እስካላስወጣ ድረስ ወይም ከህይወቷ ማለት ከህይወቱ እስካልወጣች ድረስ ሰማይ ዝቅ ቢል፣ መሬት ከፍ ብትል ሰላም አያወርዱ። ምክንያቱም ተጎድታለች፣ እንደተጎዳች ያስታውቃል። በቃ እሱ ከእሷ ጋር እየተርመጠመጠ እንዴት ነው ሰላም የሚያወርዱት? በቃ እሷ ያላት አቋም ይሄ ነው ብለዋል ማለት ነው። ትላንትና እንግዲህ የማልፈልገው ሰው ከአንተ ውስጥ ማለት ከአንተ ህይወት ውስጥ አለ እያለችው እየተዝረጠረጠ ነበር። እሱም ማለት ነው። አባቶችም የተናገሩት ይሄ ነው። በቃ እኛ ትዳሩን ትቶ እዚች ጋር ትቶ ከሌላ ሴት ጋር እንደዚህ እየሆነ ሰላም እናወርዳል ያለን ብለን እኛን ቃል አንገባም። በመጀመሪያ ከሱ ጋር ያለችዋ ሸሼ ገዳሚ የምትለዋ ሴት ከህይወቱ ያስወጣ ነው እያሉ ያሉት አባቶችም ማለት ነው። እንዶ አብርሃምና ሄርሜላ እንዶ ተዋረዱ ያዋርዳችሁ። እናንተ ቅሌታሞች ማለት ነው። እንዲሁ በአባቶች እንደዚህ እኔ ድራማም ይሁን ምንም ይሁን ግን አባቶች እንደዚህ ሲሉ ግን አይቀፍም። ቤተሰብ እኔ በጣም ደብሮኛል ማለት ነው። ከእሱ ጋር ያለችዋ ሴት ይቺ ሄርሜላ የምትባል ሲሉ አባቶች የእውነት በጣም ነው የተሰማኝ ማለት ነው። አንቺ ቅሌታም፣ የትኛውን ሰው በአባቶች ለመመረቅ ነው የሚመጣው እንጂ ሴት ልጅ እንደዚህ ልትቀል እንደዚህ ልትዋረድ አትመጣም ማለት ነው። አንቺ ውርደታም ማለት ነው። እኔ እኮ በጣም ነው የገረመኝ ማለት ነው። ደግሞ ሽምግልና ሽምግልና የምትሉት ያው ሽምግልና ደስ ይላል፣ በቃ የሀገራችን ባህል ነው። በሽምግልና ቢሆን ደስ ይላል። ያው የእነሱ እንትን ስንት ወር ነው አሁን ከተጀመረ? በካሜራ ፊት ለፊት ነው ሁሉንም ነገር ማለት ነው። አሁን ነው ሽምግልና ብለው መምጣት የጀመሩት ማለት ነው። ግን ደግሞ ሽምግልናው ማለት ምን በተመለከት ነው እሱ ጥዋት ከሷ እሸሼ ገዳሚ ሲሳሳም እንደዛ እንትን ሲል ሲራገጥ ይታየና ከሰዓት ሌላ ሌላ ነገር ያጫውተውና ይመጣል ማለት ነው። ታዲያ ከዚች ሴት ሕይወት እስካልወጣው ድረስ እስካልወጣ ድረስ ሽማግሌ ምን አስፈለገ እንዴ ሽማግሌ ማለት ነው። ምነው ሩታ የሁለተኛ ቤት ሁኚ ነው የምትባለው? ወይስ ሁለተኛ ትደረብልሽ ነው እየተባለች ያለ እኔ እኮ ያልገባኝ ነገር ይሄ ነው በቃ እኔ አልገባኝ ወይ ሴርሜላ ሁለተኛ እንደፈለገች እየተራገጠች ከአንገቱ ስር እየገባች ጭኑ ስር እየገባች ትኑር ነው እንዴ እች ሴት እኮ ሩታ ሴት ናት እኮ ማለት ይሰማታል እኮ ባሏ እንደዚህ እንደፈለገ ከሌላ ሴት ጋር ሲጨማለቅ ሽማግሌ ሄደው ልትቀበል አይደለም። እሺ ችግር የለውም እናንተን ስለማከብራችሁ በቃ እታረቃለሁ ልትላቸው አይደለም። ያለውን እውነታው ነው የተናገረችው ሩታ ማለት ነው። እሱ ከህይወቱ እሷን ከህይወቱ ውስጥ እስካላስወጣ ድረስ እኔ ከሱ ጋር ሰላም ላወርድ አልችልም ብላለች ብለዋል ማለት ነው። እንግዲህ ያለው ነገር ይሄ ነው ማለት ነው። ጋሻ ብርሃን ከሆነ እውነት ነው ምላቸው። ከሄርሜላ መቼም ቢሆን መቼን ከጭኗ ስር የሚወጣ አይመስልም ማለት ነው የተመቸው ነው የሚመስለው ብለዋለች እኮ ሩታ። አሁን ያለህበት ነገር እመን ተመችተዋል፣ ብለዋለች ማለት ነው። ግን ለማስመሰል ነው እየሞከረ ያለው ማለት ነው። ለማስመሰል የሚያስመስለው ለምንድን ነው? ኦዲንስን ለመያዝ ማለት ነው? በቃ ሩታን ጥፋተኛ ለማስደረግ ነው የሚያስመስለው ማለት ነው። እኔ በትላንትናው ስራ ሙሉ ለሙሉ ማለት ነው፣ ሌላ እኔ በጣም የገረመኝ ነገር ቤተሰብ፣ ወደሱ ስመጣ ትላንትና በተናገረው ነገር፣ በአንቺ በኩል ሰዎች አሉ ያልሆነ ነገር የሚነግሩሽ እኔን ጋር ልክ እንደዛ ያለው ነገር ማለት ነው። እውነት ለመናገር ጎትተህ የምታመጣቸው ያንተ ጓደኞች በዙሪያ ያህን ያሉ አጭ ጨብጫቢዎች ናቸው እኮ ሩታ ጋር እየሄዱ እኛ ካልወሰንልሽ እኛ እንደዚህ ካላልንልሽ እኛ ባልንሽን ካሌች የሚሉ ያንተ ጓደኞች ናቸው እኮ ሩታ ወንድሟ ነው ያጎቷ ልጅ ነው ያክስቷ ልጅ ነው ወንድሟ ነው ያመጣችው እህቷን ማነው ያመጣችው በሩታ በኩል ማለት ነው ያልሆነ ነገር የሚነግሯት ማለት እያንዳንዳቸው እኮ አንተ የምታመጣቸው ሰዎች ናቸው ለነገሩ እሷን ብላለች ልክ ልክህን ነግራለች ማለት ነው በአንተም በኩል የመጡት በእኔም በኩል የመጡት በቦታቸው ይ ተቀመጡ እኔ ማንንም አልፈልግን። ከዚህ በኋላ ነፃነቴ ነው የምፈልገው። ሲቀጥል እነዚህ ሰዎችን ያመጣሃቸው እኮ አንተ እራስህ ነህ ብሏ ተናግራለች ማለት ነው። ይሄኔ ጀግና፣ ይሄኔ አንበሳ። እንደ አፌ ቁርጥ ይበልልሽ ሩታዬ ማለት ነው። አፌ ቁርጥ ይበልልሽ። አዎ፣ ያንተ አጨብጫቢዎች ናቸው እንዳለ ማለት ነው። እነዩ ብትል፣ እነ ብሩኬ ብትል፣ እነ አቤላ ብትል፣ እንዳለ ያንተ አጨብጫቢዎች ናቸው። እኛ በሩታ በኩል የምናቃቸው የሩታ ጓደኛሞችም ይሁኑ ቤተሰቦቿ፣ አንዳችም ሰው የለም በዙሪያዋ ማለት ነው። እንዲሁም መንገዱኛ ካላቀናልልሽ፣ ባልሽን ካልፈታሽ፣ እንደዚህ ካላልሽ የሚሉ ማውጣት የአንተ አጨብጫቢዎች ናቸው፣ ያንተ አጨብጫቢዎች ማለት ነው። ግን አብርሃም እውነቴን ነው የምልህ በጣም ታስመስላለህ ማለት ነው። ሲቀጥል እሷ ጋር ስትመጣ የምታሳየው አክት የሚገርም ነገር ነው። ትናንትናማ ባልሆነ ሳይሆን የተገኘው ገና አዲስ ፍቅረኛ ለመጀንጀን የሚቃጣው አዲስ ፍቅረኛ ሆነ ነው የመጣው ማለት ነው። እኔ እኮ ስለአንተ ጉዳይ በጣም ነው ግራ የሚያጋባኝ ማለት ነው። ግራ የሚያጋባኝ ማለት ነው። ወጣህን ወረድክም ኦዲንሱ ከሩታ ጋር ነው። በቃ የአንተ ስራ በጣም እያስጠላው ነው አይደለም ሩታ፣ ኦዲንሱ ራሱ እያቅለሸለሸው ነው ስለ አንተ ስራ ማለት ነው። እንዲህ ሊያስታውቅ ጥቂት ነው የቀረው ማለት ነው። እንዲህ ዝሙትን የሚያስፋፉት ዝሙትን የሚወዱት ናቸው አንተን የሚደግፉ ማለት ነው እንጂ ዝሙትን የሚቃወሙ አንተን የሚደግፉ ይላል። አሁን ግራ ተጋብተዋል። ግራ ከመጋባት የተነሳ የምትናገራቸው ነገሮች ግራ ጋብተዋል ማለት ነው። ሶ ከዚህ ስራህን ወጥተ ወደ ሚስት ሸብልን ልብትላ ይሻለም ሉ ከመግማማ ማለት ማለት ነው ነው ብላቸው። እንዲህ እኔ አሁን ትላንትና ቲክቶክ ላይ የለቀቁትን ቪዲዮ አይታችኋል። ቤተሰብ ከእሷ ጋር እንደዛ እየተላላጠ ከሰዓት ደግሞ እንደ ፍቅረኛ ሲያጫውተው፣ እረ ያንተውስ የከፋ ነው።